ምንም አዲስ ነገር የለም። እንዴት ነው እንደዚህ የምትለኝ? ምን ላደርግ? ባዩሽ እንደ እራሴ እኮ ነህ። ምንም አይነት ችግር ቢፈጠር ከጎንሽ ነኝ ያልከኝ እና አሁንም እኮ ስርአትቼ ፖሊስ ጣቢያ ውለው ከጎንሽ እንዳለው እንድታውቂ ብዬ። ከጎኔ እንደሆንክ የማውቀው እዚህ ስትውል ሳይሆን እኔ ነጻ ስታስወጣኝ ነው። ባዩሽ ለምን አትረጋጊ? እዚህ አንድ ክፍል ተዘግቶብኝ እንዴት ነው የምረጋጋው? የቻልኩትን እየሞከርኩ ነው ያለሁት ጠበቃ፣ እኔ ቀልድ እንደማላቅ ታውቃለህ። ይኸውልሽ ባዩሽ፣ መስፍን ከመጣ ወዲህ የእኔ ድርጅት እየሞተ፣ የሜላት ድርጅት እየገነነ ነው ያለው። እኔ ምን አገባል እዚህ ነገር ውስጥ የገባ ነው የሜላትን ድርጅት ለመጣል። ይሄ ደግሞ ይህን ያህል አጥብቃ እፈልግሻለሁ ያልከኝ። ስለ ሀኒቹ ልጠይቅሽ ነበር። ስለ ሀና ምን? ባለፈው ከአና ጋር የሄድን እያለን የሆነ ልጅ መጣ። ከዛ በትክክል እንኳን ቻው ሳትለኝ ጥላኝ ልች። ምን አይነት ልች ቀይ የሆነ አጠር ያለ ነገር ጸጉሩን እንደዚህ ያሳደገ ልጅ ነው እዝራ መሆን አለበት እዝራ ግንኙነታቸው ምንድን ነው አንድ ክፍል ነው የምንማረው ነገሩ ግን አንድ ላይ የመማር ብቻ አይመስለኝም እንዴት የሆነ ግንኙነት ማ እንዳላቸው ያስታውቃል ይህንን ነገር በል ነግረህ ደስ ይለኝ ነበር ምንድን ነው ሰላም አይውለ እዝራ ሃናን ይወዳታል ይወዳታል ማለት ልክ እንዳንተ ይወዳታል ማለት ነው እኔ ሀና እንደምወዳት ማን ነገረች? አንተ ራሱ አይደለ እንዴ? ከዚህ በፊት ሀና ላይ የምታደርጉትን ነገር ባታቆሙ ቤተሰቡን በሙሉ አቃጥያቸው እስር ቤት ነው ምገባ ያልከኝ ወይስ ረስተኸው ነው? አስታወስኩ። እና ሀኒቹ ልጅን ትወደዋለች? እንደዛ ይመስላል። ይመስላል ማለት ሁኔታው፣ ያው እንዳየኸው የምትወደው ይመስላል። ወይኒ ጆሩ። ለማንኛውም በቃ ይመቻት። በጣም ጥሩ አደረግሽ። እንዴት ማለት? ፖሊሶቹ እርግብን ማግኘት የለባቸው። ለምን? እርግብ ተያዘች ማለት እኮ የእኔ ጉድ ሁሉ ተዘረዘረ ማለት ነው። ምን እያልሽ ነው? እርግብ ዘመድሽ አይደለች እንዴ? ቆይ ምን ብላ ነው አሳልፋ ምሰጥሽ? እርግብን አታቂያትም። ሰው ለመግደል እኮ የተዘጋጀች ልጅ ሆናለች። በጣም ክፉ ልጅ ናት። እርግብ ተያዘች ማለት ደግሞ የእኔ ጉድ ተዘረዘረ ማለት ነው፣ አለቀልኝ ማለት ነው። እንደሱ ከሆነማ ጥሩ ነው። እንዴት ማለት? እንዴት ነው ጥሩ የሚሆነው? ሰላም ጤና ይስጥልን፣ ውድ ቤተሰቦቻችን በያላችሁበት ሰላማችሁ ይብዛ። እንኳን ወደ ቻናላችን በሰላም መጣችሁ። ለዚህ ቻናል አዲስ የሆናችሁ እንደተለመደው ላይክ፣ ሳብስክራይብ፣ ሼር አድርጉልን። ስለምታበረታቱንም እጅግ እናመሰግናለን። ውድ ቤተሰቦቻችን በእናንተ እርዳታና እናንተ ስለምታዩልን ነው እኛ የምንሰራው እና እጅግ በጣም እናመሰግናለን። የኖላዊ የተወዳጁ ድራማ የኖላዊ ቤተሰቦች ኖላዊ ድራማን ብላችሁ ነው በእርግጥ የምታዩን እኛንም እና እጅግ በጣም እናመሰግናለን። ዛሬም በተለመደው ሰዓት የተለመደውን ድራማ ይዘንላችሁ መጥተናል። ኖላዊ ተወዳጅ ድራማ እንግዲህ ወይዘሮ ባዩሽ ከእስር ቤት ለመውጣት ብዙ ጥረት እያደረገች ነው። ባየስ አካላትም እንግዲህ የሰራችውን ወንጀል ለሰራችው ወንጀል ለሰራችሁ ሁሉ ጥፋት አላፊነት ሳትወስድ ይህ ሁሉ ነገር ምንም ባጠፋ አይገባኝም መታሰር፣ ብላ ጥረት እያደረጋች ነው። እናም ከዚህ በፊት የስራ ባልደረባ የሆነ አቶ በቃሉን እዚህ እስር ቤት እንድታስወጣኝ እንድታስወጣ እንዲያስወጣት እየለመነች ነው። አንተ ሁሉን ነገር ማድረግ ትችላለህ፣ ላድርግ ካልክ ምንም የሚያቅትህ ነገር የለም፣ እጅህ ረጅም ነው። ስለዚህ ከዚህ እስር ቤት አስወጣኝ እያለች እየጨቀጨቀችው ነው። እሱ ደግሞ እኔ እዚህ ቤት አንቺን ከጎንሽ ያለውት እኮ እዚህ ጧትን ቁርስ ምሳ ከማመጣልሽ ከጎንሽ ስለሆንኩ ነው። ስለዚህ ታገሽና ተረጋጊ። እኔ በምችለው ሁሉ እየሞከርኩ ነው። የወይዘሮ ሜላት ድርጅት እየገነነ የእኔ ግን እየጠፋ ነው። ስለዚህ አንድ ነገር ማድረግ አለብን ብሎ የወይዘሮ ሜላት ተቀናቀኝ እንደሆነ እንግዲህ እዚህ ጋር አሳይቶና እናም ያው እሱ የወይዘሮ ሜላት ተቀናቃኝን ባለ ድርጅት ባለ ሀብት ስለሆነ ነው እንግዲህ ወይዘሮ ባዩሽንም የተጠቀመባት ማለት ነው። የወይዘሮ ሜላትን ድርጅት ለመብለጥ እና የእሱ እንዲ ከሱ የበለጠ ተመልካች እንዲኖረው ገቢያ እንዲኖረው እሷ ለመጣ ነው ባዩሽ የሚጠቀሙና ያው ዝሮ ዝሮ የክፋቷ ተባባሪ ነው እሱ ራሱ። ስለዚህ ባዩሽ እዛ እስር ቤት ቆየች ማለት የእሱ እጅ ስላለበት እሱ ተጠያቂ ስለሆነ እሱ እሱ እሱ ይከሰሳል ብሎ እኔም ይከሰሳለሁ ከዛ ባዩሽ ስትገባ እኔ ቀጥዬ እገባለሁ ብሎ በማሰብ ፈርቶ ነው ማለት ነው። እሷንም ይረዳት። እናም ከሜሮን ጋር አንድ ክፍል ነው የታሰሩት። እናም ታናዳ ወዲና ወዲያ እያለች ስትወዛወዝ ለምንድን ነው ምን ነሽ ነው እንደዚህ የምትሆኚው? ተረጋጊ ስትላት ምን አገባሽ ብላ መለሰችላት ባዩሽ እና የራስሽ ጉዳይ ስትላት፣ ሜሮን እንዴት የራስሽ ጉዳይ ትኛለሽ የራስሽ ጉዳይ ትኛለሽ ንቀሽኛል ጭራሽ ብላ አንገቷን አነቀቻት። ነገር ግን ያው ያለችው እስር ቤት ስለሆነ ምንም ማድረግ ስለማትችል መልሳ ታንንት ለቀቀቻት ማለት ነው። እና አንድ እስር ቤት ውስጥ አስረው እንግዲህ ጠላትና እና ወዳጅ እየተናነቁ ነው ማለት ነው። እና እርግብ በጣም ጥሩ ልጅ እንደሆነች እየተናገረቻት ነበር እሷ ጭራሽ መታሰር የለባትም። እሷ ያለችበት መታወቅ ፖሊሶች እሷ ያለችበትን ማወቅ የለባቸውም። እሷ ያለችበት ከታወቁ እሷ ከተያዘች ስለ እኔ እርግብ የማታውቀው አንዳችም ነገር ስለሌለ ጉዴን ትዘረጋግፈዋለች ብላ በጣም ሰግታለች። በፍርሃት ላይ ነው የምትገኘው ማለት ነው። እሷ ከተያዘች እኔም እስር ቤት የመበስበሴ ነገር ያበቃለታል ብላ በጣም ሰግታለች። በሌላ በኩል ወይዘሮ ሜላት ባለፈው እርግብ የቀዳደደችውን የሱቁን የንግድ ፍቃድ ማለት ነው እሱን ለማስተካከል ጥረት እያደረገች ነው። እናም ሱቋን እንደገና እንደ አዲስ ለመክፈት እና በአዲስ ስራ ለመጀመር በዛም የእርግብ ሱቅ ፋንታ ያሲርን ለመተካት እያሰበች ነው። ምክንያቱም ከዚህ በፊት ደም ሰጥቷ ስለነበረ ሕይወቴን ታድጎልኛል፣ ሕይወቱን አሳልፎ ሰተኛል። ስለዚህ የሆነ ነገር ላደርግ ይገባል ብላ ያሲር ስራ ፈልጋለት አግኝታለታለች እና ያሲር መዛ ሊገባ ነው። በዚህም ሀኔቾ በጣም ደስ ብሏታል። ግን ሀኔቾ ብትደውልለት በደ- ተደጋጋሚ አያነሳም። በባለፈው ተናዶባታል። ከእዝራ ጋር ስላያት ተናዶባት እንግዲህ ተቀይሟታል ማለት ነው። እሷም እንደሚወዳት እያወቀች ትፈታተነዋለች ማለት ነው። እዝራ እዝራ እያለች ጭራሽ ብዙ አብሯት ከአብሮ ብዙ ነገር ያሳለፋትን እኔ ወዳጇን እያስቀየመች ነው ሀንቾ የምትገኘው። እናም ረጅም ጊዜ ጠፍቶ ስራ ፍለጋ ዶ ወጥቶ ነበር። ወደ አባባን ኖላዊ ሲመለስ አባባን ኖላዊ ስለ ተምቾ ያለውን ሁሉ ነገር ነገረውና በጣም እንደንግጠው አለኝ። በዚህ በከፋው ጊዜ ከጎኑ ለሆን ይገባ ነበር። እንዴት እዚህ ያክል ሁሉ ነገር ሲፈጠርን እኔ የትጀ ነው ብሎ ተምቾ ከእርግብ ጋር ተያይዘው ጠፍተው ነው መሰለኝ አልታዩም፣ ማለት ነው። ምናልባት ባህር ዳር እየሄደ ስለሆነ እርግብ ሁሉን ነገር ጥላ ባህር ዳር እየሄደ ስለሆነ አብሯት ተከትሏት ሊሄድም ሊሆን የሚችላል፣ አይታወቅም። እና እርግብም ፖሊሶቹን ጓደኛዋ እንድትሄድ እንዳለች እንድጠቁም እያስገደዷት ነበር። እሷ ግን ከፈለጋችሁ የፈለጋችሁትን ነገር አድርጉ እንጂ ድጋሚ ጓደኝን አሳልፌ አልሰጥም። እኔ ለጓደኛዬ ታማኝ ነኝ፣ እኔን የፈለጋችሁ አድርጉ፣ እሷ ያለችበት ቦታ አልጠቁምም ብላ ድርቅ ብላለች። በዚህም ችግር ውስጥ ከመግባት ሲልቅ እኛ ፖሊሶች የትም መርምረን እርግብ ማግኘታችን አይቀርም፣ አንቺ ግን ችግር ውስጥም አትጎጩ ችግር ውስጥ ትገቢያለች፣ ስለዚህ ቀድመሽ ተናገሪበት ቢሆን እኔ በፍጹም ላደርገው አልችልም ብላ፣ እንግዲህ ለጓደኛዋ ታማኝነቷን አሳይታለች። እርግብ ደግሞ ሜር ወንጋ ያለውን ብሯን ሁሉ እንዳለ ዘር አልፋ ወደ እምትሄድበት ሄዳለች። በእርግጥ ብትጠቁማትም አታገኛትም። ኦልሬዲ ከአዲስ አበባ ወታለች ማለት ነው። ቀድማ ይህን ነገር ሁሉ ስለምታውቅ ጓደኛዋ ያከዳቻት፣ ከዛ ደግሞ ያም ሁሉ ነገር ያመነችውም ታምቹም እንደዛ ስላደረጋት ከዚህ በኋላ እማም ነው አንዳችም ሰው አይኖርም ብላ ሁሉ ሁሉንም ጥላ ሄዳለች። ግን ያው እሷ ጓደኛ ታማኝነቷን አሳይታለች ማለት ነው። እናም ፖሊሶቹ ሊወስዷት መጡ። በዚህ አጋጣሚ ያው እሷ መያዝ የለባትም በጭራሽ ስትል ስለነበረ ስለዚህ፣ አንቺን ለመበቀል ለርግብ እንኳን መጠቆም ባልፈልግ አንቺን እንድታስይዝሽ መጠቆም አለብኝ ብላ ሚሮን ወስና፣ ፈቃደኛ ሁና ማለት ነው ያለችበት ልጠቁም። ስትወጣ በጭራሽ መውጣት የለብሽም ብላ አስቀርታታለች። ከጭራሽ ከፖሊሷ ጋር እስከ መጣላት ነው የደረሱ በሌላ በኩል የአሲርሚያ ያንቹ ጉዳይ አሳስቦት ለሰላም ደውሎ ቀጥሮ አገኛትኝ እና ከእዝራ ጋር ያላት ጉዳይ ምንድን ነው ብሎ ጠየቃት። እሷም እዝራ እንደሚወዳት እሷም እንደምትወደው ነገረችው እና በጣም አዘነ። ምንም ያህል እንኳን በወዷት እሷ የተመቻትን የፈለገችውን ነገር ታድርግ እሷ ደስታ ነው የሚያስደስተኝ ብሎ በጣም አዝኖ ጥሏት ሄደ እና እስካሁን ተወዳታለሁ የምትለውም። እኔ በወዳት ምንም ለውጥ የለውም እሷ የተመቻትን ታረግ ብሎ በጣም ታናዶ ነው ጥሏት የሄደው ማለት ነው። ያሳዝና ማለት እሷ በእርግጥ አውቃለች ሐኒቾ እንደሚወዳት ግን ዝራ ዝራ እያለች እሷም ግራ ገብቷታል እና ማባባ ኖላዊ ጋር ቁጭለውም እየተቀላለዱ ምግብ እየመለው ሐኒቾ ደረሰች። አሲር ምግቡን አቋርጦ ወጥቷ ሄደ ማለት ነው እና እኔም ላናግረው ብላ ተነስታ ሄዳ ብታናግረው በቃ ምንም አልሆንኩም ታይኝ እያለ በጣም ተናዶባት ነበር። ትናንት በመጡ ሰዎች ተውሽን፣ አንቺ ነሽ ተውሽን፣ በአንቺ ምክንያት ነው ምናም ብሎ ብቻ በጣም ተናዶ ስሜታዊ ሆኖ ተናግሯል። ጥሏት የደሷም እያለቀሰች ነበረ። በራሷ ችግር እና እንደሚወዳት እያወቀች እሷ እራሱ ችላለች። ያንኛውም መረጠች፣ ያው ያለው ስለሆነ ምረጭ ብላ ታይልንት ነው ሰላሜና እና ሀኒቾ እባክሽ እባክሽ፣ በህግ አምላክ ወዲያ ስር ተመለሽ። ቀልብ ጊዜ እና አብራችን ስለቆያችሁ ውድ ቤተሰቦቻችን እናመሰግናለን። እስከ መጨረሻው ስለተከታተላችሁ ደህና ሁሉን፣ እናመሰግናለን።